አርእስተ ዜና የህዝብ ተወካዮች ምክር ቤት ለ2010 በጀት ዓመት 320.8 ቢሊዮን ብር አጸደቀ ጤና ይስጥልን ከኤቢሲ የሰዓቱን ዜና ይዘን ቀርበናል ተመስገን በየነ ነኝ የህዝብ ተወካዮች ምክር ቤት ለ2010 በጀት ዓመት 320.8 ቢሊዮን ብር አጸደቀ። የበጀቱ ዋነኛ ገቢ ምንጭ የሚሆነውን የግብርና ታክስ አሰባሰብን ለማዘመን የውጭ አማካሪ ግብር ሰብሳቢ መስሪያ ቤቱን እንዲደግፈው እንደሚደረግም ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገለጹት። በኦዲት ሪፖርት ክፍተት የተገኙባቸውን ተቋማት ለማስተካከል የሚያስችሉ እርምጃዎች እንደሚወሰዱም ነው ጠቅላይ ሚኒስትር ኃይለማርያም ያስታወቁት። ጠቅላይ ሚኒስትር ኃይለማርያም በጀቱን አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያ ዎችም ምላሽና ማብራሪያ ሰጥተዋል። ለዝርዝሩ እዮም ሞገስ። ለ2010 በጀት ዓመት ከተመደበው 320 ነጥብ 8 ቢሊየን ብር ውስጥ 61 ነጥብ ስምንት በመቶ ለትምህርት፣ ለጤና፣ ለግብርና፣ ለገጠር ኤሌክትሪክ ፕሮግራም እንዲሁም ለስራ ፈጠራና መሰል ድህነትን ለመቀነስ ለሚያስችሉ ፕሮጀክቶች የተመደበ ነው። ረቂቅ በጀቱን አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥያቄዎች ቀርበው ማብራሪያና ምላሽ ሰጥተዋል። ግብርን በተገቢው መጠን እንዲሰበሰብ ለማድረግ ምን የተለየ እርምጃ ለመውሰድ ታስቧል? በህብረተሰቡ አካባቢ የታክስ መክፈል አስተሳሰብ እንዲጎለብት የማድረግ ተጨማሪ ስራዎች ይጠይቁናል። እነዚህን ስራዎችም አጠናክረን መቀጠል ያለብን ይሆናል። ከዛ ባሻገር የታክስ ሰብሳቢ መስሪያ ቤታችንን አቅም የማሳደግ ከኪራይ ሰብሳቢነት ከጥቅም ትስስር ነፃ በሆነ መንገድ ፍትሃዊ የሆነ የታክስ አጣጣልና አሰባሰብ እንዲኖር ለማድረግ የጀመርናቸው ስራዎችን ማጠናከር የሚገባን ይሆናል። ከጂዲፒው የምንሰበስበውን ታክስ ወደ 17 በመቶ ለማድረስ የያዝነውን እቅድ ለማሳካት በራሳችን እውቀትና ክህሎት ብቻ ስለማንችል የውጭ ኮንሰልታንት ቀጥረን ኮንሰልታንቱ በሚሰጠን ድጋፍ ላይ ተመስርተን ዋናው ስራ ራሳችን እየሰራን በዚህ ሶስት አመት ውስጥ ለማካካስ የጀመርነው የሪፎርም ስራ አለ። በቀጣዩ የባጀት አመት በኤክስፖርት ዘርፍ መሰረታዊ ለውጥ ለማምጣትና የውጭ ምንዛሬ ግኝቱን ለመጨመር የሚከናወኑ ዋና ዋና ስራዎች ምንድ ናቸው? ዋናው የግብርና ምርቶች ኤክስፖርት በመሆኑ ይሄንንም ማሳደግ ይገባናል የሚል ነው። የግብርና ምርቶቻችን ኤክስፖርት ማነቆች ምንድ ናቸው የሚል በዝርዝር ለማየት ሞክረናል። ከዚህ አኳያ በተለይ ደግሞ ዋናዎቹ ቡናና ሰሊጥ ናቸው። በቡና ዙሪያ እጅግ እጅግ በጣም የተተበተበ ማነቆ እንዳለ ለመገንዘብ ችለናል። በቡና ዘርፍ የተሰማሩ አምራቾች፣ አቅራቢዎች፣ ኤክስፖርተሮች፣ የመንግስት ባለድርሻ አካላት በሙሉ በተሳተፉበት ሁኔታ የቡናን ጥራትም ሆነ ግብይት ጉዳይ በጣም በጥልቀት ለማየት ሞክረናል። ከዚህ ተነስተን ነገሩን በከፍተኛ ደረጃ የሚቀይር የሪፎርም ፕሮግራም ነጥፈን ተግባራዊ ለማድረግ ጀምረናል አንዳንድ የፌዴራል ባለ በጀት መስሪያ ቤቶች ከመንግስት የተመደበላቸውን በጀት ለታለመለት ዓላማ በአግባቡ እንደማያውሉ የዋና ኦዲተር ሪፖርት የግዥና ንብረት አስተዳደር ኤጀንሲ ና የውስጥ ኦዲተር ሪፖርቶች ና ጥናቶች ያረጋግጣሉ ይህንን የመንግስት በጀት አጠቃቅም ችግር ለመፍታት በአጭር ጊዜ የሚወሰዱ እርምጃዎች ካሉ ብብራሩልን መለስተኛ ብልሽቶች የታዩባቸውን አካባቢዎች የጽሁፍ ማስጠንቀቂያ እንዲሰጥ ተደርጓል ከመስመር የወጣ ብልሽት የታየባቸውን ደግሞ የፌዴራል የምርመራ ቢሮ አጣርቶ የተወሰኑ በተለይም በከፍተኛ ትምህርት አካባቢ ነው ጎልቶ የሚታየው። በዚህ አካባቢ ያሉ ኃላፊዎች በህግ እንዲጠየቁ የክስ መመስረት ስራ ተጀምሯል። ስለዚህ ይሄኛው ይሄኛውም ስራ ተጠናክሮ የሚቀጥል ይሆናል ማለት ነው። የ2010 በጀት ዓመት በተለያዩ አካላት ውይይት ሲካሄድበት ቆይቶ 320.8 ቢሊየን ብር ሆኖ በምክር ቤቱ በሙሉ ድምፅ ጸድቋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአሜሪካ መጤ ተምች ከበቆሎ ሰብል አልፎ በሌሎች ዋና ዋና ሰብሎች ላይ ጉዳት እንዳይደርስ ሁሉም የህብረተሰብ ክፍል መረባረብ እንዳለበትም አስታውቋል። ጠቅላይ ሚኒስትር ኃይለ ማርያም ይህንና ተያያዥ ጉዳዮችን በተመለከተም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ የተመለከተው ደግሞ ሙባረክ ሞሐመድ ነው። ለኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በህዝብ ተወካዮች ምክር ቤት ሁለተኛ የስራ ዘመን የፌዴራል መንግስት የ2010 በጀትን ለማጽደቅ ባካሄደ ሁለተኛ ልዩ ስብሰባው ላይ ከምክር ቤቱ አባላት የግብርናውን ዘርፍ በአርብቶ አደር አካባቢዎች በተደጋጋሚ የሚከሰተውን ድርቅ በዘላቂነት ለመቋቋም እየተሰሩ ባሉ ተግባራት ላይ ያተኮሩ ጥያቄዎችም ተነስተዋል። በአርብቶ አደር ክልሎችና ዝናብ አጠር በሆኑ አካባቢዎች በየጊዜው ድርቅ መከሰቱ ይታወቃል። በአንድ ወቅት ዝናብ መጥፋት ምክንያት በክልሎቹ የእንስሳት ሀብት መመናመን የሰብል መውደምና የልማት መስተጓገል እያደረሰ ያለውን የድርቅ አደጋ በዘላቂነት መቋቋም እንዲቻል በመንግስት በኩል የተቀመጠ አቅጣጫ ካለ? በድርቅም ወቅት ቢሆን ግጦሽ በዘመናዊ መንገድ በማምራት በማምረት ለእንስሳት የሚሆን መኖ ለማቅረብ የቻልንበት ሙከራዎች አሉ። እነዚህን ሙከራዎች በስትራቴጂያችን አማካይነት አሁንም የማስፋት እና ጥልቀት እንዲኖረው የማድረግ ስራ ነው የሚጠበቅብን። ከተከሰተው የአሜሪካ ተምች ወረርሽኝ አንጻር የግብርናችን ምርትና ምርታማነቱን ምን ይጠበቃል? ለአርሶ አደሩ የሚደረገው የግብዓት አቅርቦት ቅንጅታዊ አሰራር እና ሌሎችንም ምርትና ምርታማነቱን ለማረጋገጥ የሚደረጉ ድጋፎችን እና የሚሰሩ ዝግጅቶች ስራዎችን በተመለከተ በምን ሁኔታ ላይ ይገኛሉ? ይሄ ተምች እንዲወገድ ማድረግ እስካሁን ድረስ በተሰሩ ስራዎች ተስፋ ሰጪ ጉዳዮች አሉ። በፊዚካል መንገድ በመጨፍለቅ እና በመግደል የሚጠፋበት ሁኔታ አለ። ስለዚህ በማሳ ውስጥ ሰፊ ሰው ተሰማርቶ ይሄንን ስራ በሚሰራባቸው አካባቢዎች ተምቹን መከላከል ተችሏል። ነገር ግን አሁንም በሚቀጥለው ጊዜ ከበቆሎና ከማሽላ አልፎ ወደ ስንዴና ገብስ የሚሸጋገር ከሆነ በመኸር ምርታችን ላይ ሊያደርሰው የሚችለው ጉዳት ከፍተኛ ሊሆን ስለሚችል እስካሁን ያለንን ልምድ በመጠቀም በተለይ ደግሞ ወቅቱ የክረምቱ ወቅት እንደመሆኑ መጠን ተማሪዎች እንደዚሁም ደግሞ ጀግናው መከላከያ ሰራዊታችን እንዲሰማራ በማድረግ በክረምቱ ወቅት በበቆሎ ላይ የተከሰተውን ነገር ሙሉ በሙሉ ለማጥፋት መስራት የሚገባን ይሆናል። ዘንድሮ ያለውን የማዳበሪያ አጠቃቀማችን በምናይበት ጊዜ ትልቅ መርታ ያሳየነ ባለፈው አመት ስምንት ሚሊዮን ኩንታል ማዳበሪያ ነበር የተጠቀምነው በዘንድሮ አመት አስራ ሶስት ሚሊዮን ኩንታል ማዳበሪያ ተሰራይቷል። አምስት ሚሊዮን ኩንታል ተጨማሪ ማዳበሪያ ተሰራይቷል። በአንድ አመት ለውጥ ማለት ነው። በተጨማሪም የምክር ቤቱ አባላት ወቅታዊ አለም አቀፋዊ ጉዳዮችን የሚመለከቱ ጥያቄዎችንም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ አንስተዋል ከምንገኝበት ጂኦ ፖለቲካዊ ሁኔታ አንጻር ያለው የገልፍ ሀገራት ሁኔታ መንግስታችንስ በምን መልኩ ሁኔታውን እየተከታተለው ይገኛል? እኛ ያየንበት መንገድ ይሄ ጉዳይ በድርድር በሰላማዊ መንገድ በሰከነ ሁኔታ መፈታት አለበት የሚል አቋም ይዘናል። በኤርትራ እና በጅቡቲ መንግስት መካከል የድንበር ውዝግብ ጉዳይ እና አሁን የተፈጠረ ሁኔታ ከሀገራችን ሰላም አኳያ እንዴት ይመዘናል? በእኛ እምነት ሁኔታዎች በነበሩበት መቀጠል ያለባቸው እና ለግጭትና ለመቆራቆስ እድል የሚከፍት መሆን የለበትም የሚል እምነት ይዘናል። ስለዚህም በኢጋድ በኩል ሁለቱም ሀገሮች የካታር ጦር በነበረበት ጊዜ በያዙት አካባቢ ላይ እንዲረጋጉ ማድረግ ተገቢ ነው የሚል እምነት አለን። ሁኔታው እስከሚፈታ ድረስ የተለያዩ እርምጃዎች መወሰድ የለባቸውም የሚል አቋም አለን። ሀገሪቱን ከድህነትና ኋላ ቀርነት ለማላቀቅና ብሎ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ይቻል ዘንድ የዘንድሮ የከፍተኛ ትምህርት ተቋማት ተመራቂዎች ተቀጥሮ ከመስራት በላይ ርዕይ እንዲኖራቸው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ጠየቀ። ጽሕፈት ቤቱ በሳምንታዊ መግለጫው በዚህ ዓመት ለሚመረቁ ከ150 ሺህ በላይ ለሚሆኑ የከፍተኛ ትምህርት ተቋማት ተማሪዎች የእንኳን ደስ ያላችሁ መልእክቱንም አስተላልፏል። ተመራቂዎቹ በየተማሩበት የትምህርት መስክ በመደራጀት መንግስት በነደፋቸው ፓኬጆች ተጠቃሚ ጥሪውን አቅርቧል። ጽህፈት ቤቱ የተመራቂ ቤተሰቦችም ልጆቻቸው ስራ ሳይነቁና ሳይመርጡ እንዲሰሩ ስነ ልቦናቸውን በማዘጋጀት ረገድ ተነሳሽነታቸውን በማጎልበትና አስፈላጊውን የሞራል ድጋፍ በመስጠትም ለስራ ፈጣሪነት ማበረታታት እንዳለባቸውም ገልጿል። መንግስት የድህነት ተራራ የሚናደው በእውቀት መሆኑን በማመን ከከፈታቸው 36 የመንግስት ዩኒቨርሲቲዎች በተጨማሪ 11 ዩኒቨርሲቲዎችን በቀጣይ ዓመት ስራ እንደሚያስጀምርና ለትምህርት ትኩረት ሰጥቶ እንደሚሰራም የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ለኢቢሲ በላከው ሳምንታዊ የመንግስትን አቋም በሚተነትንበት መግለጫው ላይ አስታውቋል። በሀገሪቱ የተጠናቀቁና በግንባታ ላይ ያሉ የኢንዱስትሪ ፓርኮች በቀጣይ ዓመታት ከሁለት ሚሊዮን በላይ ለሚሆኑ ዜጎች የሥራ ዕድል እንደሚፈጥሩ ይጠበቃል። ግንባታቸው የተጠናቀቁት የኮምቦልቻና መቀለ ኢንዱስትሪ ፓርኮችም ከቀናት በኋላ ይመረቃሉ። ለመሆኑ ፓርኮቹ ያላቸው ፋይዳ እንዴት ነው የሚታየው ለሚለው አበበባዩ ዝርዝር አለው። በቦሌ ለሚ ምዕራፍ አንድ ኢንዱስትሪ ፓርክ ከሚገኙ ፋብሪካዎች አንዱ ነው፣ የሸን ጨርቃ ጨርቅ ፋብሪካ በዚህ ባለፉት ሁለት ዓመታት 14 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ባስገኘውና ከ4200 ለሚልቁ ዜጎች የስራ እድል በፈጠረው ፋብሪካ የሚሰሩት እነ ወጣት ሲሳይ ካሴ የፓርኩ መገንባት የስራ ባለቤት ከማድረግ ባሻገር ለቀጣይ እድገታቸው መሰረት እንደሆናቸው ይናገራሉ። ስራ አጥ ወጣቶችን ማለት ነው ያው ስራ እንድናገኝ አድርጎናል። የስራ እድል ፈጥሮልናል። ለምሳሌ ሰርቼ አሁን ለጊዜው ራሴን እየቻልኩ ነው። የበለጠ ደግሞ የራሴን ነገር ይዤ ለመለወጥ ነው አላማዬ። እሱ ይሄ ለራሱ ነው የሚጠቅመው። ነገ የራሳችንን ነገር እንደዚህ ማሽን ገዝተን ምናምን መስራት እንችላለን። አሁን ይሄ ፋብሪካ ስራ ጀምሮ ማሽነሪና የገንዘብ አቅሙን ይዞ ብቻ ባለቀለት ቤት ውስጥ ነው የገባው። ስለዚህ ለግንባታ ይፈጅ የነበረው በእኛ ሀገር ተጨባጭ ሁኔታ ለግንባታ እስከ አምስት አመቱ ላይ ይፈጃል። ስለዚህ ያ ሁሉ ጊዜ ሳይፈጅ በቀጥታ ወደ ስራ መግባት የቻለበት ሁኔታ አለ። ይህን በቦሌ ለሚ ቁጥር አንድ የሚገኘውን የጨርቃጨርቅ ፋብሪካ ጨምሮ በአሁኑ ወቅት በሀገሪቱ የሚገኙ አምራች ኢንዱስትሪዎች ከ350 ሺህ ለሚልቁ ዜጎች የስራ እድል ፈጥሯል። አሁን በግንባታ ላይ ያሉትና የተጠናቀቁ የኢንዱስትሪ ፓርኮች ወደ ስራ ሲገቡ ደግሞ ይህ አሃዝ በሶስት እጥፍ እንደሚያድግ ይታመናል። ሀገሪቱ መካከለኛ ገቢ ካላቸው ሀገራት ተርታ ስትሰለፍ ደግሞ የአምራች ኢንዱስትሪው ከ2 ሚሊዮን ለሚልቁ ዜጎች የስራ እድል እንዲፈጥርም ይጠበቃል። ማኒፋክቸሪንግ የስራ ዕድል መፍጠር አለበት። ከዩኒቨርሲቲዎቻችን ወደ መቶ ሺህ የሚሆኑ ዜጎች ትምህርታቸው ጨርሰው እየተመረቁ ናቸው ያሉት መቶ ሺህ ፕሮፌሽናልስ የስራ ዕድል ማግኘት ካለባቸው ትልቁ የስራ ዕድል ፈጣሪ በዚህ ዙሪያ ማኒፋክቸሪንግ ነው። በሀገሪቱ ብቻ ሳይሆን በአፍሪካ በግዙፍነቱ የሚጠቀሰው የአዋሳ ኢንዱስትሪ ፓርክ በመጀመሪያው ዙር ከ60 ሺህ ለሚበልጡ ዜጎች የስራ እድል ሊፈጥርም ተዘጋጅቷል። ከዚህ ፓርክ ተሞክሮ በመውሰድ የተገነቡት የመቀሌና የኮምቦልቻ ኢንዱስትሪ ፓርኮችም ሙሉ ለሙሉ ግንባታቸው ተጠናቋል። በሚቀጥሉት ቀናትም ለምርቃት ይበቃሉ። ሌሎች በሀገሪቱ የሚገኙ ኢንዱስትሪ ፓርኮች ግንባታም እየተፋጠነ ነው። የአዳማና ድሬዳዋ ኢንዱስትሪ ፓርኮች ከዓለም ባንክ በተገኘ ብድር የተገነባ ነው። የቦሌ ለሚ ምዕራፍ ሁለት፣ እንደውም የጅማ ኢንዱስትሪ ፓርክ፣ የባህር ዳር ኢንዱስትሪ ፓርክ፣ እነዚህ አራቶቹ በሚቀጥለው በጀት ዓመት አጋማሽ ላይ ተጠናቀው ለምረቃ የሚበቁበት ነው። ሀገሪቱ በአሁኑ ወቅት ከውጭ ምንዛሬ በአመት የምታገኘው ገቢ ከቢሊዮን ዶላር ብዙም አይበልጥም። በዚህ ረገድ ለገበያ የሚቀርቡ ምርቶች ላይ እሴት በአግባቡ መጨመር አለመቻሉና የአምራቸው ኢንዱስትሪ አለማደጉ በምክንያትነት ይጠቀሳሉ። በከፍተኛ ውጭ የተገነቡትና በሂደት ላይ ያሉት ፓርኮችም ለዚህ መፍትሄ እንደሚሆኑ ታምኖባቸዋል። ኤክስፖርት ገቢ በዋናነት አስተዋጽኦ ሊያደርግ የሚችለው የማኒፋክቸሪንግ ዘርፍ ነው። የግብርና ውጤቶች በጥሬ እስከላክናቸው ድረስ የዋጋቸውን ያክል ማግኘት አንችል ከዚህ በተጨማሪ በሌሎችም ሀገሮች እንደታየው የቴክኖሎጂ ሽግግርን ማረጋገጥ የሚያስችለን ስለሆነ ይሁን እንጂ ወደ ስራ በገባው የሐዋሳ ኢንዱስትሪ ፓርክም ይሁን ሌሎች ፓርኮች የሀገር ውስጥ ባለሀብቶች ተሳትፎ አነስተኛ መሆን ግን አሁንም በውስንነት ይጠቀሳል። በዚሁ በኢንዱስትሪ ፓርኮች ግንባታ ዙሪያ ተጨማሪ መረጃ ሊሰጠን ስቱዲዮ ባልደረባችን አበባዩ ይገኛል። ከእሱ ጋር የተወሰነ ቆይታ አረጋለኝ። ጤና ይስጥልኝ አበበ። እንግዲህ ያው ዜናህም ላይ የጠቀስካቸው ነጥቦች አሉ። በተለይ ኢንዱስትሪ ፓርኮች ሲነሱ የግንባታውን እንደዚሁም ገጽታውን በአጠቃላይ በተመለከተ እና እንደሁም ደግሞ ተግዳሮቶች ውስጥ ምንድናቸው የሚለውን በአጭሩ እናንሳ። መልካም፣ ከዓለም አቀፍ ተሞክሮን ጀምር። ተመስገን፣ ምናልባት በዚህ በዓለም አቀፍ ተሞክሮ የምንመለከተው የህንድና የቻይናን ተሞክሮ ነው። እንግዲህ እንደሚታወቀው ቻይና በጣም በርካታ የኢንዱስትሪ ፓርኮችን በመገንባት የምትታወቅ ሀገር ነች። ለምሳሌ ሲንጋፖርና ቻይናን የሚያዋስነው አካባቢ ላይ የተሰራው አንድ የኢንዱስትሪ ፓርክ በአሁኑ ወቅት ከሁለት ሚሊዮን ለሚልቁ ዜጎች የስራ እድልን ፈጥሮ ነው የሚገኘው። ቀጥተኛ ቀጥ የስራ እድልን ፈጥሮ ይገኛል። በዚህ አካባቢ እንግዲህ በዓመትም ከ40 ቢሊዮን የአሜሪካን ዶላር በላይ ነው እንግዲህ ቻይናና ሲንጋፖር እያገኙበት የሚገኘው እንግዲህ ሁለት ቢሊዮን ሁለት ሚሊዮን አካባቢ የሚሆን ህዝብ የስራ እድል ተፈጥሮለታል። በአንድ አካባቢ ማለት ይህ የህዝብ ቁጥር ምናልባት ከሐዋሳ፣ አዳማ፣ መቀለ እነዚህ የመሳሰሉት ከተሞች የህዝብ ብዛት ተደምሮ እንኳን ይበልጣል እንደማለት ነው። እናም የኢንዱስትሪ ፓርኮች ማህበረሰቡን በአንድ ላይ ከማሰባሰብ ባሻገር ለሀገራዊ የምጣኔ ሀብት ሽግግሩ በሚደረገው ጥረትም ከፍተኛ አስተዋጽኦ እንዳላቸው ከነዚህ ሀገራት ተሞክሮ መረዳት እንችላለን። ለመሆኑ በኛ ሀገር ያለው ተሞክሮስ ምን ይመስላል? ሚኒስትሩ ያለበት ቁመና ምን ይመስላል የሚለውን ስንመለከት እንግዲህ በአሁኑ ወቅት ከጥቅል የሀገር ውስጥ ምርት የአምራች ኢንዱስትሪ የሚሸፍኑ አራት ነጥብ አምስት በመቶ ብቻ ነው። ይሁንና ሀገሪቱ መካከለኛ ገቢ ካላቸው ሀገራት ተርታ ስትሰለፍ ግን ይህ አሀዝ ወደ ሀያ በመቶ እንዲያድግ ይጠበቃል። እናም ሀገሪቱ በዚህ ላይ በትኩረት መስራት እንዳለባት የሚያመላክት ነጥብ አለ። ለዚህ ግብ ስኬት ደግሞ በአሁኑ ወቅት ግንባታቸው እየተከናወኑ የሚገኙና የተጠናቀቁ የኢንዱስትሪ ፓርኮች አሉ። ከእነዚህ ውስጥ የሐዋሳ ኢንዱስትሪ ፓርክ ይጠቀሳል። ሌሎችም የኢንዱስትሪ ፓርኮች እንደዚሁ በግንባታ ላይ ናቸው። የተጠናቀቁም አሉ ማለት ነው። እንግዲህ በማሳያነት ሞዴልነት የሚጠቀሰው ደግሞ ለሁሉም የኢንዱስትሪ ፓርኮች በኢትዮጵያ ብቻ ሳይሆን በአፍሪካም ግዙፍ ኢንዱስትሪ ፓርክ እንደሆነ የሚጠቀሰው የሐዋሳ ኢንዱስትሪ ፓርክ ነው። በዚህ የኢንዱስትሪ ፓርክ ውስጥ ከ60 በላይ የሚሆኑ ዜጎች ቀጥተኛ የስራ ዕድል ሊፈጠርላቸው በዚህ ላይ ናቸው። በአሁኑ ወቅትም ወደ 10 ሺህ አካባቢ የሚሆኑ ዜጎች የስራ ዕድል ተፈጥሮላቸዋል። እንግዲህ ከአንድ ቢሊዮን የአሜሪካን ዶላር በላይ ገቢ በአመት ለማስገኘት እንግዲህ የሚያስችል ነው ማለት ነው። ይህ የኢንዱስትሪ ፓርክ ከ በላይ የሚሆኑ ፋብሪካዎችም እንደዚሁ ማሽኖቻቸውን ተክለው በዚህ የኢንዱስትሪ ፓርክ ላይ እንግዲህ ስራ የጀመሩበትን መንገድ እንመለከታለን ማለት ነው። ሌሎች ኢንዱስትሪ ፓርኮችን ስንመ የመቀሌ ኢንዱስትሪ ፓርክን በቀዳሚነት እናገኛለን የመቀሌ ኢንዱስትሪ ፓርክ እንግዲህ ሙሉ ለሙሉ ግንባታው ተጠናቋል እሁድ ይመረቃል የኮምቦልቻ ኢንዱስትሪ ፓርክ ግንባታ ሙሉ ለሙሉ ተጠናቋል ነገ ይመረቃል አዳማ ኢንዱስትሪ ፓርክ በተመሳሳይ በመስከረም እንደሚመረቅ ነው የሚጠበቀው ድሬዳዋም በመስከረም ሙሉ ለሙሉ ተጠናቆ እንደሚመረቅ ይጠበቃል የቦሌለሚ ምራፍ አንድ ስራ ላይ ነው ምራፍ ሁለት በሚቀጥለው ዓመት አጋማሽ ላይ ጥር ላይ እንደሚመረቅ ነው የሚጠበቀው የቂሊንጦ እንደዚሁ በተመሳሳይ በሚቀጥለው ዓመት አጋማሽ ላይ ጅማና ባህር ዳርም በተመሳሳይ እንደሚመረቁ ነው የሚጠበቀው ማለት ነው ፋይዳዎቹ እንግዲህ በተደጋጋሚ እንደተገለጸው እንግዲህ በጣም በርካታ ጠቀሜታዎች እንዳሉት መታዘብ እንችላለን ማለት ነው። ይሁንና በዚህ የኢንዱስትሪ ፓርኮች ግንባታ ላይ በአሁኑ ወቅት ቀጣይ ግብ ቢኖርም እንደ መሰናክል የሚጠቀሱ ግን አሉ። የሀገር ውስጥ ባለሀብቶች ተሳትፎ ዝቅተኛ መሆን፣ የገበያ ትስስሩ በሚፈለገው መልኩ አለማደጉና የሀይል አቅርቦትን ጨምሮ ሌሎችም የፋይናንስ አቅም ችግሮች በዋናነት የሚጠቀሱ ናቸው። እነዚህ የኢንዱስትሪ ፓርኮች እስከ 20 ሜጋዋት ሀይል እንደሚፈልጉ ነው የሚታመነው። ይሁንና ሀገሪቱ አሁን ያላት ወደ አራት ሺ አካባቢ የሚሆን ሜጋዋት ሀይል ነው። እናም እዚህ ላይ መስራት እንደሚያስፈልግ በዋናነት መጥቀስ እንችላለን። ግን ያለኝ መረጃ ይነን ይመስላል። ምናልባት በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ከእንግዳ ጋር ልታደርሰን ትችላለ። መልካም አበበ ባዩን አመሰግናለሁ። በዚሁ በኢንዱስትሪ ፓርኮች ዙሪያ ተጨማሪ ማብራሪያ እንዲሰጡን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ፍጹም አረጋን እዚህ ስቱዲዮ ጋብዘናል። ከሳቸው ጋር የተወሰነ ቆይታ እናደርጋለን። እንኳን ደህና መጡ ኮሚሽነር ፍጹም። አመሰግናለሁ። ተመስገን እንግዲህ በዜናም ላይ ቀደም ሲል አበባዩም በዝርዝር ያነሳቸው ነጥቦች አሉ። በተለይ ከርሶ ጋር የማተኩርበት የመጀመሪያው ጥያቄ ምንድነው፣ ይሄ ኢንዱስትሪ ፓርኮች ሲባል የፋብሪካዎች በዛ ያሉ ፋብሪካዎች አንድ ቦታ የመሆን አይነት አስተሳሰቦች አሉና እነዚህ የኢንዱስትሪ ፓርኮች በአጠቃላይ ከሀገሪቱ ኢኮኖሚ እንቅስቃሴ አንጻር ምንድን ነው ፋይዳቸው፣ ጠቀሜታቸው፣ ትርጉማቸው የሚለውን ነገር እናንሳ። እሺ አመሰግን በቅድሚያ እንግዲህ ያው ኢትዮጵያ በአሁኑ ሰዓት እያደረገች ያለችው በአፍሪካ በማምረቻ ኢንዱስትሪ ዘርፍ ቀዳሚ ሆና ለመገኘት የምታደርገው ተግባር ውጤት ነው። ለዚህ ደግሞ የኢንዱስትሪ ፓርኮችን በመገንባት ይህን ማሳካት እንደሚችል ልምዶችን በመቀመር ሕግ በማውጣት ነው ወደዚህ ስራ የገባቸው። ስለዚህ የኢንዱስትሪ ፓርክ ስንል ቅድም እንዳነሳው የተወሰኑ ፋብሪካዎች አንድ ቦታ እንዲከማቸው ማድረግ ሳይሆን አዲስ ስርዓት ነው። እነዚህ ስርአት፣ ለማምረት አስፈላጊ የሆኑ የመብራት ኃይል አቅርቦት፣ የቴሌኮም፣ የመንገድ፣ የአካባቢ ብክለት ማስወገጃ ስርዓት፣ የእሳት አደጋ መከላከያ፣ ሌሎችም በርካታ አስፈላጊ የሆኑ የመሰረተ ልማት ጉዳዮች፣ እንዲሁም ደግሞ ሌሎች የመንግስት አቅርቦቶች፣ የመንግስት አገልግሎቶች፣ የፈቃድና ምዝገባ ጋር የተያዙ በኢንቨስትመንት በንግድ በሌሎችም አካላት የሚሰጡ የጉምሮክ ስርአቶች የቪዛ አገልግሎቶች ሌሎችም የከተማ አገልግሎት ሊጨምር ይችላል። የባንክ ኢንተርናሽናል ባንኪንግን ጨምሮ እነዚህ ሁሉ አገልግሎቶች ባለ ሀብቱ ያለበት አድራሻ ፓርኩ ውስጥ ጭምር ተገኝተው እንደ ስርአት ሆነው የሚሰሩበት ስርአት ነው። ከዚህም በተጨማሪ ለዚህ ትልቅ አስተዋጽኦ የሚያደርጉ ሰራተኛው የሚያደርገው ሰራተኛ የትራንስፖርትም ሆነ የመኖሪያ ቤት ችግሩንም መፍትሄ ያመላከተ በሂደት ሙሉ ለሙሉ የፈታ ስርዓት ስለሆነ ይሄ ተመሳሳይ ድጋፍ ከሚያደርጉ አገሮች ጋር ተወዳድሮ ተወዳድሮ ሊያሸንፍ የሚችል በኤክስፖርት ገበያ ላይ ማለት ነው ሊያሸንፍ የሚችል አገር ውስጥም በሚመረቱ ምርቶች ላይ ሊያሸንፍ የሚችል አምራች መፍጠር እንቅስቃሴ ነው እንጂ የተወሰኑ የፋብሪካ ስብስብ ሳይሆን የተጠናከረ ስርዓት የመገባት ነው። በጥቅሉ ምቹ የመንግስትን አገልግሎት መስጫ ብለን ልንወስደው እንችላለን። አሁን ባለ ሁኔታ ከኃይል አቅርቦት ከመሰረተ ልማትና ባለሀብቶችን ከመምረጥ አንጻር እሳሁን ወደ ስራ እየገ ያሉ ኢንዱስትሪ ፓርኮች ተግዳሮቶች ምንድን ናቸው የሚለውን በመጨረሻ እናንሳ። ኮሚሽነር ተፈ አመሰግናለሁ። እንግዲህ በዋናነት ያው የተለያዩ የኢንዱስትሪ ፓርክ ስርዓቱ ራሱ ችግሮችን ለመፍታት የተፈጠረ ነው። ስለዚህ የኃይል አቅርቦት በመጠንም ሆነ በሚፈለገው ፍጥነትና በጥራት የማቅረቡ ሳይቆራረጥ በሚፈለገው መጠን የማድረሱ ራሱን ችሎ እየተሰራ ነው። መፍትሄ ለመስጠት ግን በቀጣይ ከፍተኛ ጥረት፣ አዲስ አደረጃጀት፣ የተለየ ቴክኖሎጂንም ጭምር የሚጠይቀን ነው። ስለዚህ በቀጣይም የተወሰነ ጥረት እንደሚጠይቅ፣ በዚህ ዙሪያ የተሰለፉ ኃይሎች ሁሉ በተለየ አሳሰብ መንቀሳቀስ እንዳለባቸው የሚያመላክት ነው። በሁለተኛ ደረጃ የመንግስት አገልግሎት አቅራቢ አካላት ጋር እንደዚሁ በተቀናጀ መንገድ በቀልጣፋ መንገድ ችግር ፈቺ በሆነ መንገድ ከቁጥጥር ሜንታሊቲ ወጣ ብሎ ባለሀብቱ ትኩረቱ ማምረትና ኤክስፖርቱ ላይ እንዲያተኩር አድርጎ የሚያደርግ ነው። በሶስተኛ ደረጃ የሰራተኛው በጣም ወሳኝ ነው። ሰራተኛው በአመለካከትና በስልጠና ደግፎ ለተባለው ስኬት እንዲበቃ ማድረግ ይሄም ወሳኙ በፌዴራልም በክልሎችም በየደረጃው ባለው አመራር ተጠናክሮ ሊሰራ የሚገባው እንደሆነ የሚታየኝ። መልካም። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ፍጹም አረጋ ለሰጡኝ ተጨማሪ መረጃ በተመልካይ ስም አመሰግናለሁ። የምትከታተሉት የኤቢሲ የሰዓቱ ዜና እንደቀጠለ ነው። እንግዲህ ከዚሁ ከኢንዱስትሪ ፓርኮች ጉዳይ ሳንወጣ የኮምቦልቻ ኢንዱስትሪ ፓርክ የምረቃ ስነስርዓት በነገ እለት ይካሄዳል። የቀጥታ ስርጭት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያካሄዳል። ይህም ብቻ ሲሆን የአዲስ አበባ ዩኒቨርሲቲና የመቀለ ዩኒቨርሲቲዎችም እንደዚሁ ተማሪዎችን ያስመርቃሉ። ይህንኑ ስነስርዓት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ያስተላልፋል። ሌላ ነገ በቀጥታ ከሚያስተላልፋቸው ሁኔታዎች ውስጥ አንዱ ደግሞ የ አርባ ስልሳ የጋራ መኖሪያ ቤቶች የምረቃ ስነ ስርዓትም ነው። እንግዲህ ከወዲሁ እንድትከታተሉ እንጋብዛለን። በመጨረሻ የውጭ ዜና እናስታውሳቸዋለን። የቡድን ቡድን ሀያ አባል አገራት መሪዎች ለአፍሪካ ማህበራዊና ማህበራዊ ና ኢኮኖሚያዊ ልማት ትኩረት እንዲሰጡ የጀርመኗ መራሄተ መንግስት አንጌላ ሜርኬል ጥሪ አቅርበዋል። የቡድን ሀያ አባል አገራት የመሪዎች ጉባኤ ደግሞ በጀርመን ሃምቡርግ እየተካሄደ ነው የሚገኘው ቢቢሲ ና ሮይተርስ ናቸው የዘገቡት የዚህን ዜና ዝርዝር ክቡራን ተመልካቾቻችን በአራት ሰዓቱ የዜና እወጃ የምንመለስበት ይሆናል። ስለተከታተላችሁን እናመሰግናለን። ከኤቢሲ የሰዓቱ ዜና በዚሁ አበቃ። ተመስገነ በየነ ነኝ።